ያው እንግዲህ በገጠር አገልግሎት በምንንቀሳቀስባቸው ጊዜያቶች አገልጋይ ስናገኝ ትንሽ አገልግሎት ላይ ቃለ እግዚአብሔር ይቸግራቸዋል። ነገር ግን አሁን እዚህ ኦባሴሎ ጋጫ ስንመጣ በጣም ቃለ እግዚአብሔር በእውነት በጣም ነው ደስ የሚለው። አብረን አገልግሎታችን የዛሬ እንደው በጣም ደስ የሚል ቅዳሴ ነበር። እንደው ለተመልካቾች ከቅዳሴ ላይ አንድ ነገር ቢሉላቸው

በስልክ ነው በስልክ ትንሽ ትንሽ ከተማ ወጥቼ፣ ያው ከልቃውንት ትንሽ እየሰማው በሽምድራ ትንሽ ትንሽ ያዘው እንጂ ዜማ ቁንጭ የተማረ ቦታ አዎ መጨረሻ አንድ

የሚያትናናብሽ ስምሽ ነውና ድንግሎ አቅርብ ለአንቺ ምስጋና። ጨለማ ውጦኝ በጠላት አገር ለዘመናትስ ነገር ስኖር ዲያብሎስ ማርኮኝ ሲያስቃዬኝ የዓለሙን መድን ወለድሽልኝ። ከአባቶች ርስ ከአገር ወጥቼ በያዛባ አገር ስኖር ተሰጭ ደርሰሽ አጽናናሽኝ አከበርሽኝ ብቸኝነትን አስረሳሽኝ ስምሽን ጠርቼ መቼ አፍራለሁ ማሬ ያምበየዝነች ወድቃለሁ የሚያትናናብሽ ስምሽ ነውና ድንግሎ ይላቅ ለአንቺ ምስጋና ድንኳኑን ሞልቶ ሰዎች አደሞ አስተናባሪው በጭንቀት ቆሞ ንናቅር ባለው ብዬ ስቸግር ምልጃሽ ደርሶልኝ የጋንኩን ከማፈር ያሰብኩት ሀሳብ ደመና ሆኖ ቢበትን ነበር እንደ ጎንተኖ ይህሆና ላአልቆኝ ሳይሆን ቤቀርኝ በማምላክ ነስ ተስፋ አልቆርጥም። ስምሽን ጠርቼ መቼ አፍራለሁ? ማርያምዬ መቼ ወድቃለሁ? እናጽናና ብሽ ስምሽ ነውና እንግሎይ ላቅርብ ላንቺ ምስጋና እናት አባትን ባያስታውሱኝ ይቻለም ንቃ ገብታ ብተወኝ አንቺ ካለሽ ምን ሆናለው አውሎንፋሱን ባሕሩን አልፋለው ጠላተ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝም አላቋረጥም ላንቺ ምስጋና ውለታሽ ድንግል ይላለብንና ስምሽን ጠርቼ መች አፍራለው። ማሬ አንብዬ መች ወድቃለው። የሚያጽናናብሽ ስምሽ ነውና ድንግሎይ ላቅርብ ላንቺ ምስጋና። ኪፎሽ ደርሰው በዝቱብኝ! አንችን መውደዴን አያስተውንም በዛ መሃል ስምሽን ስጠራ ነከታወኝ እናት አደራ ጠላት ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝም አላቋረጥም ላንቺ ምስጋና ውለታሽ ደንጌ ይላለብንና እንደዚህ ነው በጣም በእውነት ግሩም በቃ እኔ እንደዚህ ነው በጣም ሲዘመር ደስ ነው በቃ ገጠሩን እንዲህ እየዘመሩ አበስር እሱ አዎ በገጠሩ መመልክ እስከ ወጣ እኔን ማርያም ለመዝሙር አጅ ይኸው ነው በድሪ ከሰጡት በእውነት በተሰጡት ነገር እንግዲህ በጣም እኛም ተገርመናል ማርያም አዎ ብዙ እኔ አውጪ መዝሙሮቹንም አያውቃለሁም ብዙ ጊዜ ያው ኪራር በእኛ እንትን አካባቢ የለም ኪራር ቢኖር እኔ እንደው መዝሙርም አንዳንዴ በቋንቋ ለማውጣት እየሞከርኩ ነኝ። አሁን እስኪ እናግዞታለን እኛ። እሺ እሺ እሺ። አሁን በቋንቋ ለማውጣት ብዬ አንዳንድ የሆነ ሰሜኖችንም የቃል እንትን ግጥም እና ዜማ አዎ፣ ግጥም እና ዜማ እንትን እያደረኩ ነው፣ ግን እግዚአብሔር ያውቃል ብቻ።